ጤና ይስጥልኝ እንደምሰነበታችሁ። ማን ያድሻል ነኝ። ምናልባት ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ማኒ ኢትዮጵያን ሪሶርስስ የሚል ዩቲዩብ ቻናል በመሄድ የመረጣችሁትን ፕሌሊስት ማየት ትችላላችሁ። ዛሬ የምናወራው ስለ ውርስ ነው። ስለ ውርስ ስናወራ ኑዛዜ አለ፣ ያለ ኑዛዜ የሚባል ነገር አለ። ብዙም ጊዜ ንብረት እንድታፈሩ አደል የምናወረው የምናስተምራችሁ። ነገር ግን ንብረት ከተፈራ በኋላ ንብረታችሁን አያምጣምና እናንተ ጋር አንድ ክፉ ነገር ብደርስ እንዴት ነው ወደ ልጆቻችሁ የምተላለፈው? እንዴት ነው ወደ ወላጆቻችሁ የምተላለፈው? ይህንን ቪዲዮ እንዳዘጋጅ ምክንያት የሆነኝ ሁለት ነገር ነው። አንደኛ ሰዎች እየደወሉ አሜሪካን ሀገር የሆነ ነገር ብንሆን እንኳን ንብረታችንን መንግስት ነው የሚወርሰው፣ ወደ ቤተሰቦቻችን፣ ወደ ልጆቻችን አይተላለፍም የሚል ጥያቄ ሰዎች ይጠይቃሉና ይህ ከምን መነሻ እንደሆነ አላቅም። ብዙ ሰው ግን ይሄ ስጋት አለው። አንዱ ይሄንን ለማጥራት ነው። ሁለተኛ ለዚህ መነሻ የሆነን ሜሪላንድ የምኖር አንድ ክላይንት ደውሎልኝ፣ ምን አለ? እህቱ አላገባችም፣ አልወለደችም፣ አረፈች። አጋጣሚ ታማ፣ ግን ምንም ኑዛዜ ትታ ስላልሞተች ወይም ሳትተው ስለሞተች ምንም ኑዛዜ ባለመኖሩ ወንድማማቾች ክስ ውስጥ ገብተው ሁለት ዓመት ሙሉ ተካሰው ገንዘባቸውን ቤት ነው ያላት፣ ቤቷ ለመካፈል ነው የምጣሉት ማለት ነው። እና ሁለት ዓመት ያህል ተካሰው አብዛኛው ገንዘባቸውን ለሎየር ከፍለው እስካሁን ግን ተወስነው ቤቱ ልሸጥ አልቻለም። እና ይሄ የእኛ ኮሚኒቲ የሆነ ነገር ማወቅ አለበት። በምን ነው ይሄንን ቪዲዮ ያዘጋጀው። ትንሽ ረዘም ልል ይችላል። እያረፋችሁ እዩት። ዛሬ ብዙ ነገር አንስተን እናወራለን ማለት ነው። እኔ ሌጋል ባክግራውንድ እንዳለኝ ብዙ ሰዎች ታውቃላችሁ። ኢትዮጵያ እያለው አቃቤ ሕግ ነበርኩ እና እዚህ ሀገር መጥቼ ሎው ፕራክቲስ እያረኩ እንደሆነ እንዳይሰማችሁ፣ እንደዛ እንዳትገምቱ። እኔ አሁን ሪል ስቴት ላይ ነው እየሰራው ያለሁት። ሌላም የራሴ ስራ አለኝ። ነገር ግን ሎው ፕራክቲስ እያረኩ አይደለሁም። እና አሁን እዚህ ጋር የማወራው ነገር ለትምህርታዊ የዓላማ ብቻ የታሰበ ነው እንጂ ሊጋል አድቫይዝ ወይም የህግ ምክር እየሰጠኋችሁ አይደለም። እንዲ አድርጉ ብላን ነበረ፣ እንደዚህ መክራን ነበረ ብላችሁ እኔን ጠቅሳችሁ ምንም ነገር እንዳታደርጉ። ጀስ ለእናንተ ኢንፎርሜሽን ለመስጠት ነው። ነገር ግን ለማንኛውም ነገር የህግ ባለሙያን ማማከር ትችላላችሁ። እንዴት የህግ ባለሙያ እናገኝ ካላችሁ እሱን ምክር ልሰጥ እችላለሁ፣ ላገናኛቸው እችላለሁ። እኔ ግን በህግ ባክግራውንድ እንዳለ የምታውቁ ሰዎች የህግ ምክር እየሰጠው አርጋችሁ እንዳትወስዱ። ለዛ ነው እዚጋ ዲስክሌመሩን ያስቀመጥኩት ማለት ነው። ሰው ዛሬ ስለምን አንስተን እናወራለን መሰላቸው? አንደኛ አንድ ሰው ኑዛዜ ሳይተው ቢያልፍ ብሞት፣ ስለሞት ማውራት በጣም እንፈራለን አደል? ግን ያው እርግጠኛ የሆነው ነገር ብኖር ሁላችንም እንደምንሞት ነው። ቀኑን አናውቅም። ስለዚህ አትልስ ለፍተን ጥረን ግረን እዚህ ሀገር ብዙ መከራ አይተን ያፈራነው ንብረት ለሎየር እና ለክስ ትተን ማለፍ የለብንም። ነገሮችን ለቀሪው ማህበረሰብ ወይም ለቀሪው ቤተሰቦቻችን ቀላል ማድረግ ስላለብን ነው ይህን የምናወራው። ስለዚህ ሰዎች ኑዛዜ ሳይተው ብሞቱ ምንድነው ሀፕን የሚያደርገው? ይህንን የንብረት ውርስን በተመለከተ ምን ይላል? ኑዛዜ መተውስ ምን ይመስላል? ንብረትን እኛ አንድ ነገር ከሆነን በኋላ ማን ያስተዳድር የሚለውን ነገር ቀድመን ማሰቡ ምን ይጠቅማል የሚለውን እናያለን። በመጨረሻም ኑዛዜና ትረስት የሚባሉ ኮንሰርቶች አሉ። እነዚህ ዲሲ፣ ሜሪላንድ፣ ቨርጂኒያ አካባቢ ምን ይመስላሉ የሚለውን እናያለን። እያንዳንዱ ክልል የየራሱ ህግ ስላለ የሁሉንም ክልል አድሬስ ማድረግ አልችልም። ዲሲ፣ ሜሪላንድ እና ቨርጂኒያ ስላለ ሁኔታ ግን እንደ ማንም ሰው ሪሰርች አድርጌ ያገኘሁትን ነው ዛሬ ለእናንተ ሼር ለማድረግ የፈለግኩት ማለት ነው። ሶ አንድ ሰው ያለ ኑዛዜ ከሞተ ያ ምን ማለት ነው? ኢንተርስቴት ሆኖ ሞተ፣ ወይም ምንም አይነት ኑዛዜ ሳይተው ሞተ። ዳይንግ ዊዝ አውት ዊል ነው እዚህ የምሉት። እንደዚህ በሚሆንበት ጊዜ ፍርድ ቤት ነው ወራሽ ማን ነው የምል፣ የመጀመሪያ ኢትዮጵያም ቢሆን ሁልጊዜ አንድ ሰው ንብረት ትተው ሲያልፍ ቀሪው ቤተሰብ ልጆች፣ ባል፣ ሚስት፣ ቤተሰብ ምንድነው የሚያደርገው? ወራሽነትን የማረጋገጥ ስራ ነው የምሰሩት። ይሄ ነው ወራሽነት ማረጋገጥን ነው፣ ፕሮቤት እዚህ የሚሉት ማለት ነው። ወራሽነት ከተረጋገጠ በኋላ፣ ወራሽነን የምለው ነገር ፍርድ ቤት ካረጋገጠ በኋላ ፍርድ ቤቱ ባለው ህግ መሰረት ንብረቱን ያከፋፍላል ማለት ነው። ስለዚህ ኮርት ወይም ፍርድ ቤት ነው የሚወስነው፣ ንብረቱ እንዴት መከፋፈል አለበት የሚለው እያንዳንዱ ስቴት ባለው ህግ መሰረት ንብረት ይከፋፈላል ማለት ነው። ስለዚህ ይሄ ህግ ወራሽን አሳውቆ ንብረትን ለወራሾቹ የሚያስተላልፍበት ሂደት ፕሮቤት ይባላል። ይሄ ፕሮቤት በጣም ጊዜ ይወስዳል፣ ገንዘብ ይወስዳል። አንድ ሰው ይሄንን ያለውን ወይም ያለ ኑዛት በሚያልፉበት ጊዜ ወራሽ ታውቆ ለወራሾቹ ንብረቱ በህጉ መሰረት እስክከፋፈል ድረስ ንብረቱ ፍሪዝ ይደረጋል። ባንክ ከሆነ ባንክ አካውንት ፍሪዝ ይደረጋል። ብዝነስ ከሆነ ብዝነስ አካውንቱ ፍሪዝ ይደረጋል ማለት ነው። ባይደወይ ይሄንን ስንል ለምሳሌ አብዛኞቻችን ሞርጌጅ አለን። ቤታችን በባንክ ዳነው የምንገዛው። አንድ ሰው እኔ በአርፍ ወይም እኔ በሞት ወዲያው ባንክ አምጥቶ ገንዘቡን የቀረውን ለሰላሳ አመት ነው። አሁን እናንተ አስር ዓመት ብቻ ነው የኖራችሁት እሷ ሞታለች እና አሁኑ እዳውን ክፍል ወይም ቤቱን ሪ ፋይናንስ አድርጎ አይልም። በህይወት እየቀረ ሰው እየከፈለ መቀጠል ይችላል። እየከፈለ ማለት ነው። ባንኩ የሚያውቀው ገንዘቡ መከፈሉን ነው እንጂ እሷ ሞታለች እና አሁን ክፍሉ የሚባል ነገር የለም። እንደዛ እንዳታስቡ። ሁልጊዜም ሞርጌጅ ያለው ቤት ወይም እዳ ያለው ቤት ያ ሰው ቢሞት ቀሪው ቤተሰብ፣ ቀሪው ወላጅ፣ ቀሪው ባል፣ ሚስት፣ ልጆች እዳውን እየከፈሉ እዳው እስኪያልቅ ድረስ መቀጠል ይችላሉ። እዳው ካለቀ በኋላ ግን ቤቱ የራሳቸው ታይትል ይኖራል፣ ይወስዳል። እዳው ተከፍሎ ያለቀበት ቤት ከሆነም አሁንም ስለ ወራሽነት ስናስብ እንትኑ እስከሌለ ድረስ ኑዛዜ እስከሌለ ድረስ በህግ መሰረት ንብረቱ ይከፋፈላል ማለት ነው። በህግ መሰረት፣ በህግ መሰረት ስል ህጉ ምን ይላል የምለው ልጠይቁ ትችላለች ብዬ ህጉ ምን ይላል እያልኩ ነው። እና በህጉ መሰረት ስባል ህጉ ምን ይላል የምለውንም እናያለን ማለት ነው። እስኪ ዲሲ ላይ የውርስ ህግ ምን ይላል? ስለ ዲሲ ነ ዲሲ ላይ ባልና ምስት ከአንዳቸው አንዳቸው ከሞቱ ልጆች ከሌላቸው ባል ከሞተ ምስት ትወርሳለች፣ ምስት ከሞተች ባል ይወርሳል። ታዲያ ይሄ ኢትዮጵያ ውስጥ ለየት ይላል። አሁን ስለ ኢትዮጵያ እዚህ ማንሳት አልፈልግም። ነገር ግን ልጅ ሳይኖራቸው ባልና ምስት ንብረት አብሮ አፍርተው ከሁለት አንዳቸው ብሞቱ ቀሪው ሙሉ በሙሉ ንብረቱን ይወርሳል። ምስትና ልጆች ካሏቸው ግን ምስት ወይም ባል ሁለት ሶስተኛውን ይወስድና ቀሪውን አንድ ሶስተኛውን ልጆች ሼር ያደርጋሉ። አሁን እንግዲህ ይሄን እያወራን ያለው ምንድን ነው? ንብረታችን ንብረትን በተመለከተ እንዴት መከፋፈል እንዳለበት የተቀመጠ ኑዛዜ በሌለበት ህግ እንዴት ያከፋፍላል የምለውን ነው። ዲሲ ላይ እያየን ያነረው ኑዛዜ ካለ በኑዛዜው መሰረት ነው። ባል አይ፣ ሚስቴ አንድ ሶስተኛውን ትውሰድ፣ ልጆቼ ሁለት ሶስተኛውን ይውሰዱ፣ ወይ ግማሽ እኩል ይካፈሉ የምለውን ሊያስቀምጥ ይችላል። ግን ኑዛዜ በሌለበት ህጉ በዚህ መንገድ ነው የሚያከፋፍለው ማለት ነው። ልጆች ከሌሉ ደግሞ ቤተሰብና ቤተሰብና ምስት ካለች ደግሞ ምስት ሶስት አራተኛውን ትወስዳለች ቤተሰብ አንድ አራተኛውን ይወስዳል ማለት ነው። ምንም ባል ምስት ወይም ባል ሳታገባ ወይም ምስት ሳያገባ ነገር ግን ልጆች ካሉት ልጆች ልጆች ከሌሉ ቤተሰብ ቤተሰብ ከሌሉ ወንድም እህት ወንድም እህት ከሌሉ አክስት አጎት፣ ይሄ ሁሉ ተጣርቶ ዘመድ ከሌለ የዲሲ ገቨርመንት ይወስዳል። ይሄ ግልጽ ነው አይደለም? መንግስት ንብረታችሁን ይወስዳል የሚባለው ውሸት ነው። መንግስት ንብረታችሁን የሚወስደው አንድ ሰው ንብረት ትቶ ሲሞት፣ መጀመሪያ ሚስት ከሆነች ባል አላት ወይ ባል ከሆነ ሚስት አለው ወይ? ይሄ ይጣያል። ሚስት ወይም ባልም ከሌለ ምን ይደረጋል? ልጆች አሉት ወይ? ልጆች ከሌሉ ወላጆች አሉት ወይ? ወላጆች ከሌሉ ወንድም እህት አለው ወይ? ወንድም እህት ከሌለው ኤክስቴንድድ ፋሚሊ ከዝን አለው ወይ? አንክላ- አለው ወይ? አንተ አለው ወይ? ይሄ ሁሉ ተጣርቶ አንድ ሰው ምንም አይነት ዘመድ ከሌለው የዲሲ ገቨርንመንት ይወስዳል። ስለዚህ እናንተ ኑዛዜ ትታችሁ ሳትተው ንብረታችን ወራሽ እያለ መንግስት አይወርስም። ይሄ የተሳሳተ ፍርሃት ነው ማለት ነው። ሜሪላንድ ላይ አንድ ሰው ኑዛዜ ሳይተው ቢሞት ንብረቱ እንዴት ይከፋፈላል? አሁንም አንድ ባል ወይም ሚስት ከሁለት አንዳቸው ቢሞቱ እና ልጅ ባይኖር ማን ይወስዳል? አንደኛው ቤተሰብ፣ አንደኛው ባል ወይም ሚስት ይወስዳሉ እና ቤተሰብ ማለት ነው ምስትና ባል ወይም ምስትና ልጆች ወይም ባልና ልጆች ካሉ ተመሳሳይ የሁለቱ ልጆች ከሆኑ ሴም ሜሬጅ ነው የምለው። የሁለቱ ልጆች ከሆኑ ባለቤትየው የአርባ ሺህ ከወሰደች በኋላ አርባ ሺህና ግማሽ ትወስዳለች። የንብረቱን ወይም የሀብቱ ከሀብቱ ላይ አርባ ሺህና የሀብቱን የቀረውን ግማሽ ትወስድና ልጆች ደግሞ የቀረውን ይከፋፈላሉ። ይሄ ሴም ሜሬጅ ነገር ግን ባል ሞተ እንበል። ሚስት አለች፣ ደግሞ ከውጭ የተወለዱ ልጆች አሉ። አሁን አብራው ካለችው ሴት ሳይሆን ቀድሞ ከነበረው ትዳር ወይም ያለ ትዳርም ከውጭ ወይም ከቀድሞ ሚስቱ የተወለዱ ልጆች ብኖሩ ምስት ግማሽ ትወስዳለች፣ እነዚያ ልጆች ግማሹን ይካፈላሉ። ቤት አብሮ የተወለዱ ልጆችም ካሉ አንድ ላይ ግማሽ ይወስዳሉ፣ ምስት ግማሽ ትወስዳለች ማለት ነው። ምንም ምስት ከሌለች ወይም ባል ሆኖ ባልም ከሌለ ያላገቡ ሰዎቹ ከሆኑ ወደማ ይሄዳል፣ ወደ ልጆች። ልጅ ከሌለ ወደ ቤተሰብ፣ ቤተሰብ ከሌለ ወደ ወንድም ህት፣ ወንድም ህት ከሌለ ወደ ኤክስቴንድድ ፋሚሊ ይሄዳል። ያ ሁሉ ሄዶ ተጣርቶ ምንም አይነት ዘመድ ልጅም የለው፣ ምስትም ወይም ባልም የላት፣ ልጆች የሉ፣ ቤተሰብ የለ፣ አክስታጎት የለ፣ ያኔ ነው መንግስት የሚወስደው ማለት ነው። ቨርጂኒያን ቨርጂኒያን በምናይበት ጊዜ ባልና ምስት ከሁለቱ በጋራ የተወለዱ ልጆች እያሉ ከሁለት አንዳቸው ብሞቱ ንብረቱን ባል ከሆነ የሞተው ምስት ትወስዳለች መቶ ፐርሰንት። ምስት ከሆነች የሞተችው ባል መቶ ፐርሰንት ይወስዳል። ምንድነው የቨርጂኒያ ሕግ የምለው ከሁለቱ በጋራ የጋራ ልጆቻቸው እስከሆኑ ድረስ አንዳቸው የቀረው ባል ቀርቶ ከሆነ ባል ልጆቹን ያሳድጋል፣ ወይም ምስት ከሆነች የቀረችው ምስት ልጆቿን አንድ ላይ ታሳድጋለች። ወይ ባል ወይ ምስት በህይወት ከሁለት አንዱ ስለሞቱ አሁን የቀረውን ባል ወይም ሚስት ከልጆቹ ጋር ይካፈሉ ማለት አግባብ አይደለም። ልጆቹማ እንዴት ከእናታቸው ጋር ወይም ከአባታቸው ጋር ለምንድን ነው የሚካፈሉት? ይካፈሉት እሷ ስትሞት ወይም እሱ ስሞት ጠብቆ ሊወርሱ ይችላሉ እንጂ ለልጆች መካፈል የለበትም ብሎ ቨርጂኒያ፣ በህይወት የቀረው ማስ ባል ወይም ሚስት ሙሉን ይወስዳል ማለት ነው ነገር ግን ከሁለቱ የተወለዱ ሳይሆኑ ከውጭ ወይም ከቀድሞ ትዳር የተወለዱ ልጆች ካሉ ምስት ወይም ባል አንድ ሶስተኛውን ይወስዳሉ። ልጆች አሁን ካለው ትዳር የሚሆን ከውጭ ወይም ከቀድሞ ትዳር የተወለዱ ልጆች ደግሞ ሁለት ሶስተኛውን ይወስዳሉ ማለት ነው። አሁንም ምንም ባል ወይ ምስት ከሌለ፣ ልጆች ከሌሉ፣ ወላጆች ከሌሉ ሲብሊንግስ፣ ወንድም እህት ከሌለ፣ ኤክስተንደድ ፋሚሊ ከሌለ መንግስት ይወስዳል ማለት ነው። አሁን አትሊስት አንድ ጥያቄ መልሻለሁ አይደለም? ኑዛዜ ተዋቹም አልተዋቹም ወራሽ እያለ መንግስት የናንተ ንብረት አይወርስም። ይሄን ግልጽ ካደረግኩኝ ኑዛዜ ትቶ ማለፉስ ምን ጥቅም አለው የሚለውን እናውራ። ፍርድ ቤት ወራሽን የማረጋገጥና ንብረት የማከፋፈል ሂደት ፕሮቤት ይባላል። እያቸዋል አይደል? ፕሮቤት ገንዘብ ይጠይቃል፣ ጊዜ ይጠይቃል። አቨሬጅ ከዘጠኝ ወር እስከ አስራ ስምንት ወር ድረስ ይፈጃል። ይሄ ማለት ምንድን ነው? ኦሎሞስ ከዘጠኝ ወር እስከ ሁለት ዓመት የሚፈጅ ጊዜ ሊወስድ ይችላል ማለት ነው ከሁለት ሺ እስከ አስር ሺ ዶላር ከዛም በላይ አስራ አምስት ሺ ሀያ ሺ ዶላር ድረስ ሊፈጅ ይችላል ማለት ነው። አንዳንድ ጊዜ ከአርባ ሺህ እስከ መቶ ሺህ ሊሆን ይችላል። በጣም ብዙ ንብረት ካላችሁ እስከ መቶ ሺህ ድረስ ለማን ነው የሚከፈለው? በፕሮቶስ ለሕግ በጣም ውድ ነው። በጣም ውድ ናቸው። ስለዚህ ወራሽነትን የማረጋገጥና ለወራሾች ንብረትን የማከፋፈል ሂደት ፕሮቤት ይባላል። ፕሮቤት ደግሞ ዜና ገንዘብን ይጠይቃል። ከሁለት ሺህ እስከ አስር ሺህ በጣም አንድ ንብረት ከሆነ በመካከላቸው ጸብ ከለለ ምናምን ነው። ይሄ እስከ አስር ሺ የተባለው አንዳንዴ፣ ደግሞ ስሞል ስቴት ኦፕሽን ማለት ትንሽ ከሆኑ ከአርባ ሺ እስከ መቶ ሺ ድረስ ያለው ውርሱ ከአርባ ሺ እስከ መቶ ሺ የሚፈጅ ከሆነ አጭር ጊዜ ውስጥ ሊያልቅ ይችላል። ግን አቨሬጁ ከሁለት ሺ እስከ አስር ሺ ነው። ይሄ ከአርባ ሺ እስከ መቶ ሺ ያልኩት ስሞል ስቴት ማለት ትናንሽ የሆኑ ውርሶች ማለት ነው። ከአርባ ሺ ኬ እስከ መቶ ሺ ኬ ያለውን ትናንሽ የሆኑ ጉርሶች ጉርሶች ነው የሚሉት ወይም ትናንሽ የሆኑ ሀብቶች ነው የሚሉት። በዛን ጊዜ ባጭር ጊዜ ሊያልቅ አልክ ይችላል። ግን ስቲል ከዘጠኝ ወር እስከ 18 ወር የምፈጅ very costly and time taking process ማለት ነው። አሁን ኑዛዜ መተው ለምን ይቀርማል? አሁን ያለ ኑዛዜ ህግ ንብረቱን በምን መንገድ ለወራሾች እንደሚያስተላልፍ አይተናል፣ አይደለም? ኑዛዜ መኖሩ ምን ምንን እንትን ይላል? ማን እንደሚወርስ ማስቀመጥ ትችላላችሁ። ማን ውርሱን እንደሚያስፈጽም እንዳይጣሉ፣ ትልቁ ልጅ፣ አክስቴ፣ እህቴ፣ ወንድሜ፣ እገሌ እኔ ከሞት ንብረቱን ለልጆች እንዲያከፋፍል ብላችሁ ማስቀመጥ ትችላላችሁ። እና ምን ያደርጋል አንደኛ ጸብን ያስቀራል። ሁለተኛ ያ የወራሽነት ይረጋገጥልኝ የሚል የክስ ሂደቱን ኢዚ ያደርጋል ምክንያቱም ወራሽነት ወራሽ ማን እንደሆነ ኦረዲ ያስቀምጣችኋል በኑዛዜው ስለዚህ፣ አንደኛ ቅጭቅጭቅን፣ ጊዜን ይቆጥባል። ሁለተኛ አሁንም ወደ ፕሮቤት መሄዱ አይቀርም። ፕሮቤት ይሄዳል፣ ነገር ግን ከሰላሳ እስከ ሀምሳ ፐርሰንት ገንዘብን ይቆጥባል ማለት ነው። ጊዜን ይቆጥባል ማለት ነው። ታይም ገንዘብንና ጊዜን ይቆጥባል። ኑዛዜን ትቶ ማለፉ ማለት ነው። ይሄ የእናንተ ውሰኑ ኑዛዜ። ተው ተው እያልኩ አይደለሁም፣ የህግ ምክር እየሰጠ አይደለሁም። ምን ይጠቅማል የምለውን ግን ማወቅ ስላለባችሁ ነው፣ ይሄ እየነገርኩ ያለሁት ከኑዛዜ ውጭ። ሌላው ብዙም ጊዜ ይህን ሰምታችሁታል፣ ትረስት የምባል ነገር አለ። ትረስት ምንድን ነው? ትረስት ስባል ብዙ ሰው ሰምቶታል፣ ወይም ሰምታቸው የማታውቁ ዛሬ ስሙት? ትረስት ማለት ሌጋል አረንጅመንት ነው በህግ የእናንተን ንብረት፣ ሀብት፣ ገንዘብ፣ ባንክ ላይ ያለ ገንዘብ ሊሆን ይችላል፣ ቤታችሁን ሊሆን ይችላል፣ ቢዝነሳችሁን ሊሆን ይችላል። ከእናንተ በኋላ ማን ያስተዳድር እና ደግሞ በምን መንገድ ለሚመለከተው አካል ይድረስ የሚለውን የምትወስኑበት የህግ አካል ነው። ሶስተኛ ወገን ነው። ራሱን የቻለ ሊጋል ፐርሰን ወይም ሶስተኛ ወገን ነው ማለት ነው። እዚህ ትረስት በሚባለው ሂደት ውስጥ ሶስት ነገሮች አሉ። አንደኛ ግራንተር ወይም ሴትለር ምባላለ ያ ማለት እናንተ ትረስትን ክርኤት የምታደርጉት እናንተ እናንተ እኔ ለምሳሌ እኔ ማን ያይልሻል ትረስት ክሬት ሳደርግ እኔ ነኝ ግራንተር ምባለው ማለት ነው። ትረስቲ የምባለው ደግሞ ፐርሰን ኦር ኢንስቲቱሽን ማኔጂንግ ዳ አሴት እኔ ልጆቼ ከ18 ዓመት በታች የሆኑ ትኖሩ ይሄ ልጆቼ እኔ ምናልባት ልጆቼ 18 ዓመት ሳይሞላ ብሞት ንብረቴን እንዲያስተዳድርልኝ መንግስት ሊሆን ይችላል፣ ሰው ሊሆን ይችላል። ለምሳሌ ለእህቴ፣ ለምሳሌ ለአክስቴ፣ ለወንድሜ ብዬ እሱ ወይም እሷ ወይም ህግ ወይም የትረስት የሚባለው አካል ልጆቹ 18 ዓመት እስከሞላ ድረስ በዚህ በዚህ መንገድ ንብረቴን እንዲያስተዳድር ልጆች ትምህርት ቤት እንደከፈል ልጆቼ እንዳይራቡ እንዳይጠሙ፣ ሞርጌጁን እንድከፍል ይሄን እንዲያደርግ እነሱ ግን 18 ዓመት ስሞላቸው እንደዚህ እንዲያደርግ፣ ከዚህ 25 ዓመት ስሞላቸው ደግሞ ወደ ስማቸው እንዲያስተላልፍ የምል የምታስቡትን የምትፈልጉትን ነገር ጽፋችሁ ትረስት ሬጅስተር ታረቃላችሁ ማለት ነው። በነሽ ፍሸሪ የሚባለው ደግሞ ከዚህ ትረስት ተጠቃሚ ነው። አሁን በእኔ ምሳሌ ልጆቼ ናቸው በነሽ ፍሸሪ የሚሆኑት ማለት ነው። እዚህ ይሄ አሁን በተለይ ገና 18 ዓመት ያልሞላቸው ልጆች ሕፃናት ልጆች እያሉ እኛ አናቅም፣ ነገን አናቅም። ማንም ሰው ወጥቶ ስለመግባቱ እግዚአብሔር ስረዳን እንጂ አናቅም። ግን እንደዚህ አይነት ነገር ማስቀመጡ አንደኛው ጊዜን ይቆጥባል፣ ገንዘብን ይቆጥባል፣ ንብረቶችን ይጠ ይጠብቃል ይሄ ትረስት የሚባለውን ነገር እኔ አሁን ከዚህ በላይ መሄድ አልችልም ግን ሎየር ማናገራችሁ ስለ ትረስት መስማት ትችላላችሁ። ግን እነዚህ ሶስት ነገሮችን ያካትታል። ግራንተር የሚሰጠው ትረስቲ ባላደራው ቤኔፊሸሪ ተጠቃሚ ወይም ልጆቻችሁ ወይም ወራሾቻችሁ ማለት ነው። ሶ ትረስቲ ምንድነው ማድረግ የሚችለው ወይም ማድረግ የማይችለው ይሄ ትረስት መኖሩ ምን ያደርጋል? ፕሮቤት የምባለውን ቅድም ወራሽን ማወቅና ወራሽን ማወቅና ንብረት ማከፋፈል ያልነው ፍርድ ቤት እስከ ሁለት ዓመት ከዘጠኝ ወር እስከ ሁለት ዓመት ይፈጃል፣ ያልነው ከአስር ሺህ በላይ ይፈጃል፣ ያልነው ይሄንን ፕሮሰስ ኮምፕሊትሊ ነው የሚያስወግደው። ወደ ፍርድ ቤት አይሄድም። ከዚህ አንድ ነገር እኛ ላይ ሀፈን ቢያደርግ ሲጀመር ወደ ፍርድ ቤት አይሄድም። ልክ ኑዛዜ ላይ የምናስቀምጠው አይነት ነገር እዚህ ትረስት ላይ እናስቀምጣለን ማለት ነው ስለዚህ በግል ነገሮ በትረስት ይያዛል ማለት ነው። ስለዚህ ምን ያደርጋል? አንድ ነገር እኛ ጋር ሀፕን ቢያደርግ ንብረቱን በጣም ኪውክሊ በጣም ፈጣን በሆነ ሂደት እኛ እንደፈለግ ነው ለእገሌ ይሄ ይሰጠው፣ ለእገሌ ይሄ ይሰጠው፣ ኢትዮጵያ ላለው ይሄ ይሰጠው፣ እዚህ ላለው ይሄ ይሰጠው፣ ለታላቅየው ይሄ፣ ለታናሽየው ይሄ፣ ለወንድም፣ ለአክስቴ ልጅ፣ ለጓደኛ፣ ለእግሊቲም ማንኛውም ነገር እኛ በፈቀድ ነው እኛ በፈለግ ነው መሰረት እንጂ ኮርቱ ወይም ፍርድ ቤቱ በምወስነው ወይም በህጉ በተቀምጠው እኛ በምንፈልገው መሰረት በተለይ ደግሞ ህፃናት አቅመ አዳም አቅመ ሔዋን ያልደረሱ ልጆችን በጣም ፌርሊ በሆነ መንገድ ንብረቱን። አንዳንድ ጊዜ ልጆች አሁን ኢትዮጵያ ያለው እዚህ እንኳን አላጋጠመኝም፣ ግን ልጆች ልጅ ሆኖ እያለ ቤተሰብ ንብረት ያፈራሉ፣ ቤተሰብ ድንገት ይሞታሉ። ልጆች በህይወታቸው አይቶ በአንድ ጀንበር ሀብታም ይሆናሉ፣ ገንዘቡ ይሰበስባል፣ እንዴት እንደሚያደርጉት አያውቁም። ንብረት ሲወድም እና ማለት የቤተሰብ ንብረት ይወድማል። ቤተሰብ ያን ያህል አርጎ የሰበስበው ገንዘብ ይበተናል። ምክንያቱም ልጆቹ እንዴት እንደሚያደርጉ ምንም ስለማያውቁ ከኔ በኋላ የንብረቱ ምን ይሁን የሚልም ቤተሰብ ስላላስቀመጠ ነው እንደዚህ አይነት ነገር የሚያጋጥመውና ያንን ፕሮቴክት ለማድረግ ነው እንደዚህ አይነት ህግ የተቀመጠው ማለት ነው። ኦኬ ሶ ቅድም እንዳልኳቸው ግራንተር አለ እኔ ነኝ ትረስቱን ግራንት የሚያደርገው እኔ ነኝ ህጉን ማወጣው ይሄ ለገሬ ይሄ በዚህ በዚህ በዚህ 18 ዓመት ስሞላቸው ይሄን አይል ይሰጣቸው፣ 25 ዓመት ስሞላቸው እንደዚህ ይሁን እንደዚህ ኤቭሪቲንግ። ከዛ አንዴ ይሄንን ከጻፋችሁ በኋላ ሁልጊዜ ከ10 ዓመት በኋላ፣ ከ5 ዓመት በኋላ፣ ከ1 ዓመት በኋላ እየሄዳችሁ አመንድ መቀየር ይቻላል። አንዴ የተጻፈ ማይቀየር ሪቮከብል። ለዚህ ነው መቀየር ትችላላችሁ፣ ተርሙን ማስተካከል ትችላላችሁ። እንደውም ትረስት አያስፈልግም ካላችሁ ካንስል ማለት ትችላላችሁ። ትረስቲ የሚባለው ኢንስቲትዩሽን ሊሆን ይችላል፣ ሰው ሊሆን ይችላል። ተወካዩ እንደማለት ነው ማለት ነው። ስለዚህ ስሙን ታስቀምጣችሁ ይህንን ማለት ትችላላችሁ። በነፊሸሪ የሚባለው ደግሞ በኋላ ገንዘቡ፣ ንብረቱ፣ ሀብቱ ተጠቃሚ የሚሆን አካል ነው። በነፍሸሪ የምንለው ይሄ ከኑዛዜ ለየት የሚለው ምንድን ነው? ኑዛዜ ስቲል በምን መንገድ ንብረቶት መከፋፈል እንዳለበት ይወስናል። ጸብን ይቀንሳል፣ ሂደቱን ይቀንሳል እንጂ ስቲል ፍርድ ቤቱ መሄዱ አይቀርም። እስቴት ሲሆን፣ ትረስት ሲሆን ግን ፍርድ ቤት አይሄድም። ኬዙ እንዴት ነው ይሄ ነገር፣ ትረስት እንዴት ነው የውርስ ሂደትን ወይም ወራሽነት ይረጋገጥልኝን የምለውን ክስና ንብረት እንዴት ይከፋፈል የምለውን ነገር በዚህ በትረስት የተነሳ ቶታሊ አቮይድ ማድረግ ይቻላል። ፕሮቤትን ያስቀንሳል። ከወጪው ምን ያህል ወጪ አንድ ጊዜ ከአንድ ሺ እስከ ሶስት ሺ ነው የምፈጀው ይሄ ነገር። ሎየር ነው ይሄን ነገር የሚያደርገው፣ የምጽፈው እናንተ የምትፈልጉትን ሕጉን የምጽፈው። ከዛ በኋላ እያንዳንዳችሁ ዲሲ ሜሪላንድም ቨርጂኒያም ባላችሁት ካውንቲ ይሄ የምመዘግበት ሬጅስተር የምደረግበት ሪከርድ የምደረግበት ቦታ ለዛ ሪከርድ ተደርገው ይቀመጣል። ከአንድ ሺ እስከ ሶስት ሺ ነው ወጪው ይህንን ለማድረግ አንዴ ነው የምትከፍሉት። ዛሬ ትረስ ሰርታችሁ ከሰላሳ ዓመት በኋላ ከአርባ ዓመት በኋላ ብንሞት እንኳን በየአመቱ ወይ በየወሩ እየሄዳችሁ ተጨማሪ ገንዘብ አትጠይቁም። አንዴ ብቻ ይሄ ይደረጋል ይቀመጣል ሪቮከብል ሊቪንግ ትረስት ሲሆን እናንተ ስቲል ኮንትሮል ታደርጋላችሁ። ከእናንተ በኋላ ማን ያስተዳድር የምለውን ነው እንጂ እናንተ እያላችሁ ንብረታችሁ እንዳሸጡ፣ እንዳታከራዩ፣ ምናምን እንዳታረጉ ይከለክላል ማለት አይደለም። ኦኬ። ትረስትን እንዳልኳችሁ አቶርኒ ተቀጥሮ በህግ ነው የሚፈጸመው። ኦንላይን የሚያደርጉ እነዚህ ኖሎ፣ ሌጋል ዙም ምናምን የሚባሉ አሉ። የምን ነገር አይቻለው ግን አይ ኦሎወይስ ወደ ህግ ወደ ወደ በአካል ሄዶ ተነጋግሮ ከሌጋል ሎየርስ ጋር መነጋገሩ ነው ትምለው። አንዴ ከሎየርስ ጋር ከጨረሳችሁ በኋላ ካውንቲ ኦፊስ ላይ ዲሲ፣ ሜሪላንድ፣ ቨርጂኒያም ሪከርዱ መመዝገብ አለበት። ያ ሪከርዲንግ ፊ ሀምሳ አስገብቷ ሀምሳ ዶላር ነው። ዋንስ ትረስቱ ከትንትን ካለ በኋላ አንዳንድ ሰዎች ምናልባት እዚህ ያላነሳሁት ምንድን ነው የምሉት ሌላው ታይትል ላይ ልጆቻችን ስማስገቡ የሚሉ ሰዎች አሉ። እውነት ነው፣ እሱን እናረጋለን። ታይትል ላይ አንዴ ቤታችን በሰም ከገዛችሁ በኋላ ልጆቼ ቤቱን ስገዛ ትናንሽ ልጆች ነበሩ፣ አሁን ትልቅ ሆነዋል። እኔ አንድ ነገር ሀፕን ቢያደረግ እንኳን ልጆቼ ታይትሉ ላይ እንድገቡ እንፈልጋለን ብለው ሰዎች አናገረኝ ያውቃሉ። እውነት ነው፣ ያ ሰርቪስ አለ፣ ያንን ማድረግ ይቻላል። ነገር ግን ምንድነው ያ ነገር ደግሞ ሌላው ባድ ሳይዙ መሸጥ የምትፈልጉ ንብረቱን እነዛ ልጆች መጥቶ መፈረም አለባቸው። ማሳመን አለባችሁ ንብረታችሁን። ልጁም ምን አይነት ሰው ልጅ ሊሆን እንደሚችልም አናቅም፣ እና በኋላ ማስፈረም የግድ ነው የሚሆነው ማለት ነው። አንስታችሁ እንደፈለጋቸው መሸጥ አትችሉም እናንተ። ታይትሉ ላይ ያስገባቸው ልጆች ሁሉ ቤቱ ምሸጥ ጊዜ መጥቶ መፈረም አለባቸው፣ እና ያቺን እንቅፋት አለች። እሱንም እንድታስቡ ብዬ ነው ሎካል ፍሪ ሪሶርስስ አሉ ሜሪላንድም፣ ዲስም፣ ቨርጂኒያ ላይም ማማከር ትችላላችሁ። ከመወሰናችሁ በፊት ስቲል መወሰን አለመውሰን የእናንተ ምርጫ ነው። እኔ ያለውን ነገር ነው እየነገርኳችሁ ያለሁት ማለት ነው። ለዚህና ለማንኛውም ጥያቄ ደውሉ። እዚህ ያለ ነው እናንተን ለመርዳት ነው። መልካም ጊዜ።